በሰማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ሶስት ቀን የሚታሰቡ ዓመታዊ የቅዱሳን በዓላት። ቅድስት ማርታ ከምስር ተወላጅ ስትሆን ወላጆቿ እጅግ ባለጸጋ ነበሩ። እርሷን በመጀመሪያ በዝሙት ሕይወት የምትኖር ነበረች። የከተማ ጎልማሶች ታላላቆች ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላ ስራዋ ተገለጠ። የእርኩሰ ስራን በግልጥ አብዝታ የምትሰራ ሆነች። ለስም አጠራሩ ክብር የሆነ የጌታችን የከበረ ልደቱ በዓል በሆነ ጊዜ ወደ ቤተክርስቲያን ሄደሽ ልትገባም በፈለገች ጊዜ ጠባቂው ከለከላት። አንቺ በምግባር የረከስ ስለሆንች ወደ ከበረችው ቤተክርስቲያን ውስጥ መግባት አይገባሽም በማለት ነገራት። የተዋዘንን በከለከላት ጊዜ ብታባብለውን እምቢ ስላላት በመካከላቸው ታላቅ ጸብ ሆነ። ኤጲስቆጶስን ጩኸት ሰምቶ ተነስቶ ወደ ቤተክርስቲያን ደጃፍ ደረሰ። ማርታን ባየ ጊዜ እግዚአብሔር ቦቱ የከበረና የነጻ እንደሆነ አታውቂ ምን? አንቺም የረከስ ስለሆንሽ ወደ እግዚአብሔር ቤት ገቢ ዘንድ አይገባሽም ብሎ ገሰጻት። በዚህን ጊዜ ማርታ እያለቀሰች ለኤጲስቆጶሱ ንስሐ ገባለሁ እንጂ ወደዚህ የረከሰ ስራ ከእንግዲህ አልመለስም፣ ብትቀበለኝ መመነኩሳለሁ አለችው። ኤጲስቆጶሱን ገንዘብሽና ጥሬሽ ሁሉ ወደዚህ አምጥተሽ በፊቴ ካላቃጠልሽ አላምንሽ አላት። ያን ጊዜም ሂዳ ጥሪቷ ዋጋ ውድ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችውና እርሱም በፊቷ አቃጠለው። ከዚህ በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቃልብሶ ወደ ደናግል ገዳም ላካት። ቅድስት ማረታ በዚያ ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷም እንዲያለች ነፍሷንም እንዲያለች ትገስጻት ነበር። በጭንግና በድንጋይ በጭቃና በድንጋይ ወደ ታነጸው ቤት ቤት ለመግባት ካልቻለች በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ይቻልሻል? ዳግመኛም በጸሎቱ አቤቱ ቤተ ክርስቲያን ከሚጠብቀው ሰውዬ ያደረስብኝን ሀፍረት ልሸከሙ ያልቻልኩ እኔ በቅዱሳን መላእክት ፊት ሀፍረትን እንዴት ልታገስ እችላለሁ? እያለች ጸለየች። ይህችም ቅድስት ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ እስከ 25 አመት በታላቅ ተጋድሎ ኖረች። በእነዚህም ዘመናት ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አርፋ ነፍሷን ለእግዚአብሔር አሳልፋ ሰጠች። የቅድስት ማርታ ረዴት በረከት በሁላችን ላይ ይደርብን። በዚሁ ቀን የሚታሰበው የቅዱስ አባላት አባ ኢላሪዮስ ይኸውም ቅዱስ ከሃዲው ንጉስ የወላኪዎስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሱም አይሁድ የሰቀሉትን ባለማምለኪ ያንተ ከሃዲ ትለኛለህን? እንሆ አሁንን ያንተን ከስቃይ ጽናት የተነሳ ያንን የተሰቀለውን አምልኮት አስተዋሃለሁ አለው። ከዚህ በኋላ ንጉሱ ከመኳንቶቹ ለአንዱ መኮንን እንዲያሰቃየው አሳልፎ ሰጠው። መኮንኑም አባ ኢላሪዮስን ባለመራራት ያለማቋረጥ አሰቃየው። መኮንኑም ለአንድ አመት ያህል ያለምንም ማቋረጥ ልዩ ልዩ በሆኑ ስቃዮች ሲያሰቃየ ኖረ። በአመቱም ፍጻሜ አባ ኢላሪዮስ ወስደው እሳት ውስጥ ጣሉ። እርሱም ከእሳት ውስጥ ቁሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህ ምልክት ክብር ይግባውና በጌታችን ስም ብዙዎች አምነው በሰማዕትነት አረፉ። ከዚህ በኋላ ከአትክልት መካከል እንደሚወጣ ሆዱ እንደሚወጣ ሆዱ ሁኖ ከእሳት አወጡት። መኮንኑን ማሰቃየት በሰለቸው ጊዜ የአባ ኤላሪዮስን ራስ በሰይፍ እንዲወርጡ ታዘዘ። በትእዛዙ መሰረት ጭፍሮቹ አባ ኤላሪዮስን ሰይፎቻቸውን የሰማይታተፍ ሰየፏቸውና ሰየፋ ኤላሪዮስን ሰየፉትና የሰማዕትነቱ ፍጻሜ የሆነ በመንግስተ ሰማያት የሰማዕትነት አክሊት ተቀናጀ። ረድኤቱ በረከቱ በሁላችን ላይ ይደርብን። ሰኔ ሶስት ቀን ታስበው የሚሉት አባ ዜና ማርቆስ፣ አባታችን ዜና ማርቆስ ሀገራቸው ጽላለሽ አውራጃው ምድረ ዙያሪ ስትሆን ትውልዳቸው ከነገደሌዋዊና ከነገደሌዊና ከእስራኤል ነገስት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያው ወንጌላዊ ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱን በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስተ ማርያም ዘመዳ የካቲት አራት ቀን ጸንሳ ህዳር አራት ቀን ይሆን በካይና ተሰነ በዓል ቀን ተወልዳለች ስሙን ዜና ማርቆስ ይባል በማለት ብስራቱን ነግሮታል። በወንጌላዊ ቅዱስ ማርቆስ ብስራት መሰረት አባታችን በተወለዱ እለት ቅዱስ ኡራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎች ሁሉ ታይተዋል። በወቅቱም የአባ ሳሙኤል ዘወገግ አባት እንድሪያስና የአቡነ ተክለሃይማኖት አባ ጸጋ ዘአብ እስኪደነቁ ድረስ ይህን በአይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው ቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱስ አምጳጳስ አስባርከዋቸው መልሰው ለእናቱ ሰጥቷቸው፣ እናቱ ግን ይህን አታውቅም ነበር። አቡነ ዜና ማርቆስ በተወለዱ በሶስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ ብሎ ሶስት ጊዜ አምላካቸውን አመስግነው ሰግደዋል። በአርባ ቀኑ ሲጠመቅ የሚያጠምቀው ከአይኒ አባቱ ወንድም እንድርያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚደረግለት አስረዳው። እንድሪያስም እድሜው 72 ነበርና ራሰ በራስ ስለነበር በውሃው ራሱን ቢታጠብበት ጸጉሩ አብቅሏል። ዘዞም ሁሉ የና አይተው ደነቁ። ያችም ውሃ ሌሎችን በጣም ብዙ ተአምራትን አደረገች። አንድ አመት በሆነ ጊዜ በቤተክርስቲያን ውስጥ እየደሃ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና መቤታችን ጋር አቅርቦት አስባርኮታል። እንዲሁም የአስራ አምስት ዓመቱ የአስራ እንዲሁም የአስራ አምስቱ ነቢያት፣ የአስራ ሁለቱ ሐዋርያት፣ የሰባ ሁለቱ አርድእት ሃይማኖታቸው የቀና የ318ቱ ሊቃውንት፣ የጻድቃን፣ የሰማዕታት እንደዚህ ሁሉ በረከት እንዲቀበል ካደረገ በኋላ ወደዚች ቤተ ክርስቲያን መለሰው። ከጳጳሱ ከአቡነ ጌርሎች ድቁናን ተቀብሎ ከአባቱ ጋር ወደ ሀገሩ ሲመለስ ዘራፊዎች ደብድበው በትራቸውን ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስም ወደ ፈጣሪያቸው በጸለዩ ጊዜ በትራቸው እባብ ሁና ነድፋ ገድላቸዋለች። በኋላ ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢ ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርገዋቸዋል። ከዚህ በኋላ ብሉያትና ሐዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያ በሰርጉ ዕለት ማታ ጌታ እናትና አባቱ ሚስትና ቤቱን ንብረቱን ያልተወ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፣ እህቴ ሆይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለሙ ፍላጎቱ ያልፋ። ስለዚህ የነፍሴ እንድነት ለመሻቴ ይሄድ ዘንድ አሰናብችኝ ችላት እርሷ ማንተ የተውከው ዓለም ለእኔስ ምን ይጠቅመኛል? በማለት ሁለቱም ሰዎች ተያይዘው ከጫጉላ ቤታቸው በደሊት ወጥተው ሄዱ። ቅዱስ ዑራኤልና ቅዱስ ሩፋኤል እየመሯቸው ዜና ማርቆስን ምሁረ ገዳም ኢየሱስ፣ እርሷን ደግሞ ወደ ቤተ ደናግል ማማስ ደብር አደረሷቸው። እርሷ ሙትን እስከ ማስነሳት ድረስ ታላላቅ ታምራትን እያደረገች ቆይታ ተጋድሏ ፈጽማ በጥር ሃያ አንድ ቀን በክብር አርፋለች። አርፋ የተቀበረችውን በደብረመና በደመና ተነጥቃ ኢየሩሳሌም ከሄደች በኋላ መቤታችን በተቀበረችበት በጌቴ ሰማኒ ሁለት አንበሶች ጉድጓድ ቆፍረው ቀብረዋታል። አባታችንም በምሁር ሀገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ቀብረውታል። ገዢውም ተቆጦ በአባታችን ላይ ክፉ ሲያደርግ፣ ካላመን ከአንተም እንደ አምላክ እንደ ማኮስ መሬት ተከፍታ ትውጣሃለች ብሎ በተናገረበት ቅጽበት ገዢውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። በዚያም ፈጥነውና በደመና ተነጥቀው ወደ ግብጽ በመሄድ ከአባ ብንያሚን ቅድስና ተቀብለው መጡና መሬት ተከፍተው የዋጣቸውን የገዥውን ቤተሰብ ጨምሮ ብዙ ሺህ የምሁር ዝቦችን አስተምረው አጠመቋቸው። ያንን ገዥም ስለተጠመቁ ልጆቹ፣ ሚስቱ ብለው ከአምስት ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚያም አገር ከአባ ዜና ማርቆስ ሳሉ የኢትዮጵያው ጳጳስ አባ ጊርሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላውም እንዲሁ በጉራጌ ሀገር ገርዳን የሚባል ጣወጣ ሰባብረው በውስጡ የነበረውን ሰይጣን እንደ ትቢያ ብኑ እስኪጠፋ ድረስ አስጨንቀውታል። ህፃናቱን ጨምሮ ከ124000 በላይ የሚሆኑ ህዝቦችን አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁል ጊዜ እንደ ጓደኛ እያነጋገራቸው ይረዳቸው ነበር። አባታችን ዜና ማርቆስ የሚያደርጓቸው የሚያድርጓቸው እጅግ ድንቅ ድንቅ የሆኑ ተአምራት በህዝብ ዘንድ ውዳሴን እያመጣ እንዳያስቸግረኝ ብለው እንዳያስቸግራቸው ብለው ይህን ተአምር የማድረግ ስራ እግዚአብሔር እንዲያርቅላቸው የለምኑት ነበር። ወግዳ በምትባል ሀገር በዋሻ ውሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻ ብዙ ተአምራትን እያደረጉ ቆይተዋል። ለአባ ዜና ማርቆስና ለሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትህትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን እያገለግሏቸው ነበር። ወደ ሞረት ሀገር እንዲሄዱ መልአክ ነግሯቸው ሁለቱም ሂደው በዚህ አብረው ተቀምጠዋል። ጣዖት አምላኪው የሞረቱ ገዥ ሊገድላቸው ፈልጎ ከነሰራዊቱ ወደ አሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራራዋን በስላሴ ስም ባርከው ቢያዟት የገዥውን ጭፍሮች አፏን ከፍታ አጠቻቸው። ገዥው ድል አሰገድም በታምራቸው አሳምነው አስተምረው አጥምቀውታል። ከዚህ በኋላ ቅዱስ ገብርኤል ለአቡነ ዜና ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራርያ ሀገር ሄዱ ስለነገራቸው አቡነ ስለነገራቸው አቡነ ተክለ ሃይማኖት የመላእክት አስኬማ ለአቡነ ዜና ማርቆስ አልበሰዋቸውና ዜና ማርቆስም በደብረ ብስራት እንዲጸኑ ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብስራት ዛፎች፣ እንጨቶች፣ ደንጌዎች ሁሉ አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት እንደ ንጉስ ሰራዊት ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜን የዜና ማርቆስን ቦታ ትታችሁ ከዚህ ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብለው አዘዟቸው። ሰው እንኳን ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራሪያ ከመምጣቱ በፊት ይህን ምድር ሳይሳለም ወደ እኔ አይምጣ በማለት ቃል ኪዳናቸውን ከደብረ ብስራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ሰረገላ ሆነው እግዚአብሔርን እንደማያውቁት ወደ አዳል ህዝቦች ወደማያውቁት ወደ አዳል ህዝቦች ሂደው ከጣዖት አምላኪው ንጉስ ከአብደል ማል ፊት ወንጌልን ሲያስተምሩ ንጉሱ በጦር ወግቶ ገድሏቸዋል። ነገር ግን መልአኩ ሩፋኤል መጥቶ ከሞት አስነስቷቸዋል። የንጉሱን ጣዖትና አገልጋዮችን መብረቅ ከሰማይ ወርዶ ሲያጠፋቸው፣ ንጉሱ ሰራዊታቸው ደግሞ በመሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ ከአባታቸው ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሱ አብደልማል አብርቶለታል። እርሱ አምኖ ከነ ቤተሰቡ የተጠመቀ ሲሆን ሚስቱም በአረማውያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ ሰማዕትነት ተቀብላለች። በሀገሪቱም የተጠመቁት ሰዎች ቁጥር ከስምንት መቶ ሺህ በላይ ሆንናቸው። ከዚህ በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት ሀገር ኢየሩሳሌም ሄደው ሁሉም የተቀደሱ ቦታዎች ተሳልመዋል። ከጌታችን መቃብር አፈር ዘግነው ከዮርዳኖስም ወንዝ ውሃ ቀድተው ለንስራ ሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስርዓት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታችንም የችን ምድር እንደ ኢየሩሳሌም አድርጌ ያላሃለው የሚል ቃል ኪዳን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረውን ሰይጣን ገዝተው ይዘው እስከ ደብረ ብስራ ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኑረዋል። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁ ከሌሎች በርካታ አባቶች በየቦታው እየሄዱ በረከት ተቀብለዋል። ወደ ትግራይም በመሄድ የተሳቱ ቅዱሳንን ገዳማ ተሳልሞን ወደ ሰሜን ሂደው ዜናውን ዜማውን ሲያዜሙ ያሳያቸው ያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው ሰባት ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ሂደው ሄደው በዚያ ከቅድስት ድንግል ማርያም ቅዱስ ኤፍሬምና ከአባ ከአባ ሕርያቆስ ጋር ሆኖ እነርሱ ድርሳናቸው ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመ ተገልጠውላቸዋል። አባታችን ወደ ላሊበላ ሄደው ከቅዱስ ላሊበላ በረከት ተቀብለዋል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባየስ ሞአ ጋር በመሄድ እንዲሁ ተባርከዋል። በታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖ ከኤልያስ፣ ከእዝራ በረከትን ተቀብለዋል። ወደ እስላም ሀገርን በመሄድ ለአንድ ዓመት ቆይተው በዚህ ያሉ ሕዝቦችን በተአምራቸው በትምህርታቸው አሳምነው አጥምቀዋቸዋል። ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትና ሲሆን ሁሉ አሳይቷቸዋል። አቡነ ዜና ማርቆስ ስምንት እንጀራን አበርክተው ስምንት ሺህ ሰዎችን በመመገብ ጌታችንን መስለውታል ቀድሰው እዙን ሁሉ ሲያቀሩ ቢሸማ ቢመሽባቸው ፀሐይ እንደ እያሱ ገዝተው አቁመዋል። በታሳ ሶር በባቻ አባታችን በገዳመ ደብረ በገዳመ ደንስ በረሃ ያገኛት ተአምረኛዋ ስዕለ ማርያም ወዳለችበት ቤተ ክርስቲያን ሄደና ለመቅደስ ሰራኤ ካህን ሆኖ የተሰየመና ለመቀደስ ሰራኤ ዲያቆን ሆኖ ተሰየመና ወደዛች ቤተ ክርስቲያን ሄደና ለመቀደስ ሰራኤ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ሥርዓት ጀመረ። ማይጠንትን ይዞ እየዞረ የቤተክርስቲያን በሮችን በሚያጠንበት ጊዜ ስጋ ወደሙን ለመቀበል እርስ በእርሳቸው ሲጨናነቁ የልጆች መነኮሳትን ብዛት መነኮሳት የልጆቹ መነኮሳት ብዛትን ተመለከተ። ያን ጊዜም በልቡ እንዲ ሲል አሰበ፣ እንዲህም አለ። ይህን ያህል ያለው ሰው ቅዱስ ቁርባን ማቀበል እንዴት ይቻላል? ይህ ሁሉ ሰው በተራ እስከሚቀበል ድረስ ፀሐይ ይገባል፣ መሽቶ ሌሊትም ይሆናል አለ። ከዚህ በኋላ አይነ ልቦናውን ወደ ሰማይ አቅንቶ አቤቱ ጠላቶች እስኪመደስ ኪደመሰስና ለእስራኤል ልጆች ርስታቸውን እስካካፈልክ ድረስ ለኢያሱ ፀሐይን በገባው ወን ያቆምካ አምላክ አንተነ። ዛሬም ቅዱስ ስጋህን ክብር ደምን ለዚህ በእነዚህ ባሮች ቅዱሳን መነኮሳት ለህዝቦች እስከማቀብላቸው ድረስ እንዲሁ በቸርነት ብዛት ፀሐይን አቆማት ብሎ ጸለይ ጊዜ ፀሐይዋ ወዲያው ቆመች። ከዚህ በኋላ ቅዳሴውን ጨርሶ ህዝቡን ሁሉ አቆረባቸው። ቅዱስ አባታችን በምሁር ኢየሱስ ገዳም ከሬብ በምትባል ቦታ አርባ አመት ዘግተው ተጋድለዋል። በዚህም ሳሉ መልአክ የረፍታቸው እለት ታህሳስ ሶስት ቀን እንደሚሆን ስለነገራቸው ታህሳስ አንድ ቀን ወደ ገዳማቸው በመሄድ ቀድሰው ሁሉ ሲያቆሩ ቢመሽባቸው ፀሐይ ለሁለተኛ ጊዜ እንደ ኢያሱ ገዝተው አቁመዋታል። አባታችን ዜና ማርቆስ የረፍታቸው እለት ከመልአኩ ከተረዱ በኋላ ለደቀ መዛሙርታቸው እንዲህ አሏቸው። ከዚህ ዓለም የምንለይበት ጊዜ ደርሷልና ወደ ፈጣሪ ይሄዳለሁ። እኔ ሽማግሌ አባታችሁ የመክራችሁን ስሙ ከበጎ ስራ ሁሉ አስቀድማችሁ እርስ በርሳችሁ ተዋደዱ። ፍቅር ሰማያዊ መንግስትን ለማግኘት በጣም በባለሟልነት ወደ እግዚአብሔር ፊት ያደርሳልና ብለው መከሯቸው። ዳግመኛም ጾመኛ ነኝ አትበሉ አሏቸው። ስለ ነፍሳችሁ ድህነት ከመከራና ከጥፋት ሁሉ ለማምለጥ በምትጾሙ ጊዜ፣ እንዲህ እየጾማችሁ ሳላችሁ ስለምትሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡ ብታያቸው መብልና መጠጥን በሚወዱ ሰዎች ፊት በውጭ በአደባባይ ዛሬ የጾም ቀን ስለሆነ እኛ እንጾማለን አትበሉ ስለ እናንተ መጾምና ስለ እነርሱም አለመጾም አንዳች አትናገሩ። ባለመጾማቸውም አትንቀፏቸው። ስለሌላ ስራ ወደማይ ወደማይጾም ሰው ብትደርሱ ግን መጾም ዕለት በጾም ዕለት ወንድሞቻችሁን ኑ አብረን እንብላ ቢሏችሁ እኛ እንጾማለን አትበሉ። እንዲህ በሉ እንጂ ወደ እናንተ ከመምጣታችሁ በፊት ከቤት በልተናል ጠግበናል ስትሏቸው እናንተ እንደምትጾሙ ያውቃሉ። ከዚህ በኋላ አቡነ ዜና ማርቆስ ታኅሣሥ ሁለት ቀን የደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታኅሣሥ 3 ቀን በ140 ዓመታቸው ነይም ሐዋርያ ካህንም ነቢይም ሐዋርያ ካህንም ባለራእይም የሀገራችን ብርሃን የሆኑ ጻድቁ አባታችን በክብር አርፈዋል። የአቡነ ዜና ማርቆስ ረድኤታቸው በረከታቸው በሁላችን ላይ እጽፍ ድርብ ሆኖ ይደር ለዘላለሙ አሜን። ሰኔ 3 ቀን ታስቦ የሚውሉት አባታችን አቡነ ተጠምቀ መድኅን። ጻድቁ የተወለዱ በአጼ ሱስንዮስ ዘመን በ1610 ዓመተ ምህረት ሲሆን ወላጆቻቸው ወልደ ክርስቶስና ወለተ ማርያም ይባላሉ። ታህሳስ 2 ቀን እንደመወለዳቸው ክርስትና የተነሱት ጥር 11 ቀን ነበርና ካህኑ ተጠምቀ መድኅን አላቸው። መንደጎጃም ከበቀሉ ታላላቅ ቅዱሳን የሆኑት አባት ተጠምቀ መድኅን ገና ከህጻንነታቸው ጀምረው ጸጋ እግዚአብሔር የጠራቸው ነበሩ። ህፃን እያሉ ቃለ እግዚአብሔር መማር ቢፈልጉም አባታቸው በግድረኛ አደረጋቸው። እርሳቸው ግን በህፃን ልባቸው ቢሆን ቤተሰቡ ማሳዘን አልፈለጉም። ይልቁንም ወደ በራ ይሄዱና አንበሳውን፣ ነብሩን፣ ተኩላውን ሰብስበው በሉ እኔ ልማር ሊሄድ ስለሆነ እስከ ማታ ድረስ ጠብቁልኝ ብለው ለአራዊቱ ዋደራ ይሰጧቸዋል። ከብቱን፣ በጉን፣ ፍየሉን ራቱ አራዊቱን ከበጉ፣ ከፍየሉ፣ ከላሙ ጋር ሲወርቁ ይውላሉ። ተጠምቀመድን ደግሞ ዳዊቱን፣ ወንጌሉን ሲማሩና ሲጸልዩ ውለው ማታ ይገባሉ። ተጠምቀመ ደም በሕፃንነታቸው ቁርስና ምሳቸው ለዳዳም በመስጠት በቀን አንድ ማዕድ ብቻ ይቀምሱ ነበር። 23 ዓመት በሞላቸው ጊዜ መርጡለ ማርያም ሂደው መንኩሰዋል። ከዚህ በኋላ ለ37 ዓመታት በፍጹም ተጋርሎን ረዋ ራሳቸውን ዝቅ አድርገው አገልግለዋል። ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶችን አሳምነዋል፣ አጥምቀዋል። ከሄድ ናቸውና እንዲሁም ሰባት ገዳማትና 12 ቤተ ክርስቲያናት ማነጸዋል። ጻድቁ በተሰጣቸው መክሌታ አትርፈው በ60 ዓመታቸው በ1670 ዓመተ ምሕረት በአፄ ዮሐንስ ዘመነ መንግስት አርፈዋል። እግዚአብሔር የምሕረት ቃል ኪዳን ይገባላቸው ሲሆን አጽማቸው ዛሬም ድረስ በጋሾላ ቅዱስ ጊዮርጊስ የእናቱ ሴዳም ውስጥ ይገኛል። ያወነ ተጠምቀ መድህን ረዴታቸው በረከታቸው በሁላችን ላይ ጽፉኖ ድርብ ሆኖ ይደር። በዚህ ዕለት የሚከበሩ ዓመታዊ የቅዱሳን በዓላት በረከታቸው በእኛ ላይ ጽፉ ድርብ ሆኖ ይደር። በምልጃቸው ይማረን።